ያገረ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎመስ የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። መልእክተኛ ማለት ማለት ነው። መልእክተኛ ማለት ማለት ነው። ትርኩም ከእግዚአብሔር የተላከ እግዚአብሔር ነው። ሰይጣን የላከ ጳውሎስ ጌጣ ሰው ስለዚህ እግዚአብሔር ነው ለጳውሎስ ሰይጣንን የላከለት ማለት ነው። ው አሁን እኮ አንተ አሁን በምትለው መሰረት ብያለሁ። ቅድም ሶስተኛ ነው ወደ ው መጽሐፍ ቅዱስን እያነበብን ወደ ፈለግነው አቅጣጫ አንጠምዝዝ ብንለው መጠምዘዝ እንችላለን፣ እንደፈለግን መጠምዘዝ እንችላለን። ነገር ግን ቅድም እንደነገርኩ ነው የመጽሐፍ ቅዱሱን አውድ የማትረዳ ከሆነ እዚህ ቦታ ላይ ጳውሎስ ምን እየተናገረ እንደሆነ አንድ ደስታ እንደማድረግ የምትፈልግ ከሆነ ጊዜ ስጠኝ፣ በጥቂት ጊዜው ስላብራራለህ። ከላይ ጀምረን የእግዚአብሔርን ቃል ስናነብ ምን እያለን እንደሆነ ይገባናል። ነገር ግን ምንም እኔ አሁን ሰርፕራይዝ እየሆንኩ አንተ መጽሐፉን አንተ መጽሐፉን እንዴት አንተ መጽሐፉን እንዴት እየተረዳኸው እንደሆነ እየገባኝ ነው ያለው ምንድን ነው የተረዳሁት ንገረኝ። ጥቅሶችን ብቻ የሆነ ፎልት ጥቅሶች የሚመስሉትን የሚመስሉ ናቸው። የሆኑ አለውና፣ ከመጨረሻው ሐሳብ እነሳለሁ። ልመካ ብወድ ሞኝ አልሆንም፣ እውነትን እላለሁና፣ ሞኝ ባልሆን እውነትን እላለሁና ነገር ግን ማንም ከሚያይ ከእኔም ከሚሰማ የምበልጥበት አድርጎ እንዲቆጥረኝ ትቻለሁ። ከማንም በልጣለሁ፣ ነገር ግን እሱን ትቻለሁ ነው ብለው የምመካበት እየሰማኝ ነው የምበልጥበት አደርግ እንዳለኝ ስለዚህም በመገለጥ ታላቅነት እንዳልታበይ በመገለጥ ታላቅነት እንዳልታበይ፣ ወይም ደግሞ በውስጤ በልቤ ውስጥ ሌላ ትቢት እንዳይሰማኝ ነው የሚለው እ እንዳልታበይ የስጋዬ መውጊያ የስጋዬ መውጊያ ማለት ነው። ምንድነው ይሄ? ወደ መጀመሪያ ወደ ኦርጂን መጽሐፍ ስትሄድ ማለት ነው ህመም ላይ እንደነበረ ነው የሚነግረህ ሰውየው። ታምሜ ነበረ በህመም ነበርኩ። ወደ መጽሐፍ የመጀመሪያው መጽሐፍ ነው ያልከው። ተረጋጋ፣ ቀስ በምን ቋንቋ ነበር የተጻፈው? እስኪ ንገረው። መጽሐፍ ቅዱስ በሶስት ቋንቋ ነው የተጻፈው። በምን በምን ቋንቋ? በአረማይክ በግሪክ እና በብራይስት። የትኛው ነው መጀመሪያ የተጻፈበት ቋንቋ? የትኛው ነው መጀመሪያ የተጻፈበት ቋንቋ ይቅርታ ድምጽ ተቆራርጧል። መጀመሪያ የተጻፈበት ቋንቋ የትኛው ነው? ግሪክ። እስኪ የግሪኩን ከፍተህ አስረዳ። ና አሳየን እስኪ። አሁን ያልከው የመጀመሪያው መጽሐፍ ላይ ያልከን ነበረ። ትልቁ ላይ ነው። ክፈት። የግሪኩ የግሪኩ መጽሐፍ እጅ ላይ አሁን የለም። እኔ አሁን ያለሁበት ቦታ የግሪክ መጽሐፍ እጅ ላይ የለም። ግን አንተ ጋር ካለ ግን ብትከፍተው ደስ ይለኛል። ታነባለህ ግሪክኛ? እንደው ወይ ልታደክመን ነው ድካም ከመሰለ መቆም ይችላል። በቃ እሺ፣ ይከፍተዋል እኮ በቃ። አሁን የሚያሳድርግ እኔ አሁን የምናወራው ነገር የድካም ጉዳይ ከመሰለ ደግሞ ማቆም እንችላለን። ችግር የለውም። ክፈት። እሺ፣ ክፈት

እንዴ፣ ለምን ትሳደባለህ ወንድሜ? ስድብ እኮ አይደለም ውይይት ነው፣ ስድብ አይደለም። እባክህን አሁን ውል እየነገርኩ ነው ያለው እጅግ ላይ ይሄ ካለ ነው የምልህ የግሪከኛውን የመጀመሪያውን ትርጉም መጽሐፍ ቅዱስ በአማርኛ የተጻፈ አለ በቁም ጽሑፍ መጽሐፍ ቅዱስ እጅግ ላይ ከሌለ፣ እጄ ላይ የለም። ወይም ደግሞ እጅ ላይ ካለ አውጣለኝ እንጂ እኔ አሁን ያለው ቦታ መጀመሪያ መጀመሪያ የተጻፈው ምናምን እንትናት ፣ ስለዚህ እጅህ ላይ ያለው ያንተ በትክክል የተተረጎመ አይደለም ማለት ነው። ከገሪከኛ ይለያል የምትለው ይሄኛው ትርጉሙ ምን ትርጉም ሲተረጎም የትርጉም እንትን እንዳናታውቅም፣ እንደ አንተ ራስ ይሄን ያህል እውቀት ያለህ ሰውዬ ነህ። ይሄን ያክል እውቀት ያለህ ሰውዬ የትርጉም ሲተረጎም ቃላቶች አውድን ጠብቅ እ እ እ ስለዚህ ትርጉሙ ተለያይተው ነው የተረጎሙላቸው ማለት ነው ተለያይተዋል ነው ይኸውልህ አሁን ስማ እኛ ቁርአንም እኮ ከእንትኑ ሲተረጎም ከአረበኛው ሲተረጎም እኮ ያላመጣቸው ሀሳቦች አሉ ያታክም ለምሳሌ መአት ሀሳቦች አሉት አንድ አምጣ አንድ አምጣ ሁለት አምጣ አይደለም ይኸውልህ ሶስት አምጣ አራት አምጣ አይደለም ትርጉሞች ተፈላሰፍ እኔ ተፈላሰፍ ኮር። አሁን አንተ ሀሳብህ እየውልህ፣ እኔ አሁን አሁኑ ላስረዳህ እያልኩ ነው ያለሁት። ስለዚህ ወደ ኦርጂን መጽሐፍ ከደፊት ያለ ማስረጃ ታረ ቁርአን ላይ እንደዚህ ኖራል ብለህ ልትናገር ፈለክ፣ ያለ ማስረጃ ታረለ በቃ የሚጠቅም ጥያቄ ልጠይቅህ በቃ። ለምን ክርስቲያን ሆንክ አንተ? እኔ ክርስቲያን አይደለሁም እና ምንድን ነህ? ክርስቲያን አይደለሁም እኔ። እሺ ምንድን ነው? ምን ምን እምነቴ? አህ አህ ሲኖሲዝም። ታዲያ መጽሐፍ ቅዱስን ለምን መሰረት አድርገህ ትወያያለህ? ክርስቲያን እና አይደለህም ማለት ነው። ክርስቲያን አይደለሁኝ። ሲኖሲዝም እምነት ነው የምከተለው እኔ። ኢየሱስ ክርስቶስ ላንተ ብለህ ነው ምንድን ነው? አምላክ ኢየሱስ ክርስቶስ አምላክ ነው አይደለህ? ስለዚህ ክርስትና የሚባለው እምነት የለም። ስህተት ነው። እኔ አላውቅም ስለ ክርስትና። እሺ ኢየሱስ ክርስቶስ አምላክ አለው የለውም? እንደ መጽሐፍ ቅዱስ ኢየሱስ አምላክ ነው። አምላክ አለው ወይንስ የለው? ማን ኢየሱስ? ኢየሱስ አምላክ አለው የለውም? አሁን ላይ አሁን የለውም። በምድር ላይ በነበረ ስጋ ለብሶ መጣ ጊዜ ግን እኛን ለማስተማር አምላኬ ብሎ ተጸልዋል። ስለሆኑን ለጣበታለን አምላክ እንዳለ አስረዳለሁ። አሁን ራሱ ሰብይ ላይ እሺ፣ ኢየሱስ ክርስቶስ በምድር ላይ እያለ አምላክ አለው ብለህ ታምናለህ? አርለ አዎ፣ አምላክ አለው አምላክ አለው። አምላኩ ማን ነው? እግዚአብሔር አብ። ስንት አምላክ ነው ያለው? አንድ አንድ አምላክ የአንድ አምላክ እግዚአብሔር አብ ነው ወይንስ እግዚአብሔር ኢየሱስ ክርስቶስ ነው? አንድ አምላክ የትኛው አንድ አምላክ የትኛው ነው? አሁን እንግዲህ ወደ ትሪኒቲ እምነት ልንመጣ ነው። አቡ አሁን ትሪኒቲ አብ ወልድ መንፈስ ቅዱስ ሲባል ነገር አለ። በአምላክነት አንድ፣ በአካል ደግሞ ሶስት እንደ ብሎ ያስተማረ ነብያለሁ በዛ ላይ በነቢያቶች መካከል የመጀመሪያው ነቢይ ማን ነው? ስላሴ የሚሰበክ አምላክ አንድም ሶስትን ነው ብሎ ያስተማረ ስላሴ የሚባለው እምነት የለም። ስላሴ የሚለው ቃል ሶስትን ነገር ለአንድ ነገር ለመግለጽ የምንጠቀምበት እንጂ ስላሴ የሚል ቃል ቃሉ ራሱ በመጽሐፍ ቅዱስ ተጽፎ አናገኘው። ትክክለኛ ክርስቲያን ልለው ነበር፣ ክርስቲያንም አይደለውማ። ለምን እናድርግ? ግን ትክክለኛ ነገር ተናገረውም። በቃ ስላሴ የሚባል ነገር በዛ ሁሉ ሳያውቀውም የለም። እሺ እንደሱ ከሆነ ኢየሱስ ክርስቶስ ለማን ነበር ሲሰግድ የነበረው? ሰግዶ ያቀምሱ የዮሐንስ ወንጌል ምዕራፍ አራት ቁጥር 21 ላይ ለአብ ሰግዳለሁ ነው እያለ ይናገራል። እግዚአብሔርን ምዕራፍ 24 ቁጥር 4 ላይ የሚለው ምንድን ነው? እግዚአብሔርን የሚያመልኩ በእውነት በመንፈስ ያመልካሉ። እኛ በኢየሩሳሌም ትላላችሁ እኛ ደግሞ በአይሁዶች እያ ለአብ እንሰግዳለን ብሎ ቃል በቃል ራሱ ተናግሯል። እሺ እየሰማው ነው። ስለዚህ ይሰግዳል ኢየሱስ ክርስቶስ ለአምላኩ አዎ ነገር እኮ እዚህ ምድር ላይ በነበረበት ጊዜ እሱ ሂዩማን ነው ሰው ነው እያልኩ ያለሁት አምላክም ነው እዚህ ምድር ላይ በሰማይ ስራይ ሰው አይደለም ሰው አይደለም በሰማይ ሰው አይደለም ወይ በሰማይ ሰው አይደለም አምላክ ነው ፍጹም አምላክ ነው በሰማይ ኢየሱስ ክርስቶስ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ሰማይ ላይ ሆኖ ራሱ ሰው እያለ ራሱን ይጠራል። አንተ ደግሞ ሰው አይደለም ማለት ከክርስቶስ ኢየሱስ ክርስቶስ ከተንሳኤ በኋላ የያዘው ማንነት የፍጹም አምላክነት ነው። ሰው እንደሆነ ከዛ ይናገራል። በሰማይ የሚኖረው እያለ ይናገርና ሰው እንደሆነ በሰማይ ያለው ራሱ ይናገራል። ራሱ ምን ትላለህ? በሰማይ የሚኖረው ሰው እያለ የሚነግረህ እዚህ ምድር ላይ በነበረበት ጊዜ ነው። ለማስተማር እኮ ነገርኩህ። ኢየሱስ ክርስቶስ እዚህ ምድር ላይ በነበረበት ጊዜ ሰው ነው፣ በሰማይ የሚኖረው እየተናገረ ነው። ጳውሎስ እራሱ ለምሳሌ እኮ መጽሐፍ ሐዋርያቶች እራሱ ሰው ነው እያሉ ይናገራሉ። ገብተዋል አይደለ? ሰው ነው እያሉ ይናገራሉ። አሁን እግዚአብሔር ምንድን ነው? እግዚአብሔር አምላክ ነው አለ ስለ ኢየሱስ ነው እያወራን ያለ፣ ነው ስለ ኢየሱስ ክርስቶስ። ቆይ አንተ አንተ ልጠይቅህ አንተ ደግሞ ልጠይቅህ። አንተ ብቻ አይደለም፣ ልጠይቀኝ እኮ እኔም ልጠይቅህ። እግዚአብሔር አምላክ ነው ብለህ ምታምን ነው? አለ እኔ እግዚአብሔር አምላክ ነው ብያለሁ። ለምን የኢትዮጵያ ክርስቲያኖች የራሱ የሰየሙት ስም ነው እግዚአብሔር የሚለው ስም፣ የነብያት የማያውቁት ስም ነው። እንደዛ ብዬ ነው እኔ። አላህ አላህ አላህ አምላክ ነው። ስለዚህ አላህና እግዚአብሔር ይለያያሉ። እግዚአብሔር ብለው ነብያቶች ይህን ስም አልሰበኩንም። እኛ በመጽሐፍም ላይ ራሱ እግዚአብሔር የሚል ስም ያስተማረ አንድም ነቢይ የለም። ኢየሱስ ክርስቶስ እግዚአብሔር ቋንቋ ነው እኮ። ቋንቋ ምን የተቀደሰና የረከሰ ቋንቋ አለ እንዴ? እባክህን አምላክ ስሙን ራሱ ነው የሚናገረው ለነቢያቶች። ሙሴ ምናለው? አምላክም ስምህን ከጠየቁኝ ማን ልበል? አላህ ብሎ ስሙን ተናግሯል። እግዚአብሔር? አዎ አምላካችን አላህ አላህ ብሎ ነው ስሙን የነገራቸው ለነቢያት። ለማ ነቢይ የተናገረው? ለሁሉም ነቢያቶች። ማስረጃ ብቻ ያሳያሉ። ቁርአን ለምሳሌ ለሙሴ ተናግሯል። በምን መጽሐፍ? በቁርአን። ስለዚህ እግዚአብሔር ክርስቲያኖች ጋር ሲመጣ እኔ እግዚአብሔር ነኝ፣ ወይም ደግሞ እኔ የሀዌ ነኝ፣ ሙስሊሞች ጋር ሲመጣ እኔ አላህ ነኝ እያለ ነው እያስተማረው ነው እያልከኝ ያለኸው? አላህ ያስተማራቸው በኢትዮጵያ ክርስቲያኖች እግዚአብሔር ብለው ስም አውጥተውለት ነው። ነብያቶች ራሱ አያውቁትም። አልኩህ እኮ አንድም ነብይ እግዚአብሔር ብሎ የጠራ የለም። በገዛ አንተ አተስማማም። እግዚአብሔር የሚለው ቃል አያስማማህም። ጭራሽ ከመጽሐፍ ጋር ይጋጫሉ እያልኩ እንዴት ብለን ነው ከኛ ጋር ሊስማሙ የሚችሉት? መጽሐፉ ላይ ራሱ ነብያቶች ኢየሱስም ጭምር እግዚአብሔር ብሎ አስተምሮ አያውቅም እያልኩ ነው። እንግዲህ አሁን እኔ ይህንን ነገር እንዴት መሰለህ ማስቀመጥ ላይ የቋንቋ ጎድ ለምሳሌ ይላል። እኔ እግዚአብሔር ከሆነ ጎድ እግዚአብሔር ማለት ነው ለእኔ እግዚአብሔር ጎድ የሚለው ቃል አላህ ብትለኝ በዓረብኛ ነው፣ በአማርኛ አይደለም። አላህ እግዚአብሔር የሚል ስም ነቢያቶች ወይም ኢየሱስ ክርስቶስን ጭምር አስተምረዋል ብለ ታምና? እኔ አላስተማሩም። ግን እኔ እግዚአብሔር ተብሎ በመተርጎሙ ግን ስታስረ ብያላ ስለዚህ የአምላክን ስም እግዚአብሔር ብሎ የጠራ ማንም ነቢይ የለም። እግዚአብሔር የሚባል አምላክ አይታወቅም። እሺ፣ ሌላ ክርስቲያን አለ ንጉስ